አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ተመልሻለሁ። እንግዲህ መግቢያው ላይ እንዳያችሁት በቤት ውስጥ ቆንጆ ችን እየሰራሁ ነበረና ለምን አላጋራችሁም ብዬ ነው። እንግዲህ አብዛኛው በቤታችን የሚገኝ ነገር ነው። ወተት፣ ሙስካፌ እና ስኳር፣ ውሃ ነው የሚያስፈልገን ከዛ እና እንደምታዩት እንግዲህ መጀመሪያ ንስካፌ ጨምራለሁ። ትንሽ ትንሽ ነው በነገራችን ላይ የጨመርኩት። ልጆች ካልሰራሽልን እያሉ ነበረ። ስለዛ እነሱን ላለማስለቀስ ለእነሱም ነበር የሰራሁት። ግን ሙሉን እነሱም ደፍረው አይጠጡትም። ያው እኔም ሙሉን አላጠጣቸውም። ከላይ ካላይ ወተቱን ከጠጡ እኔ ያክል። ያው ቡና መቼም ለእነሱ በተለይ ንስካፌ ጥሩ አይደለም እና አላጠጣቸውም ግን ቀውጢ ስለሚያደርጉት ብቻ ሽብዬ ብዬ እየሰራሁ ነው። እና መጀመሪያ እንግዲህ እንዳያችሁት ንስካፌ ጨመርኩኝ። ከዛ በኋላ ስኳር ጨምሬያለሁኝ። ከዛች እንደምታዋት ከዛ ነው ያመጣኋት። በነገራችን ላይ እኔ እዚህ ትኖራለች፣ በእርግጠኝነት ምንም የሌለ ነገር የለም። ግን እኔ ያው አይኔ አላያትም ነው እንጂ ትኖራለች። ምንም የሌለ ነገር የለም። እች ደግሞ በጣም ርካሽ ናት እቃዋ እኔ ከሸኤን ነው የጠለብኳት እያለው እና በጣም ርካሽ ናት። ይህን ያህል ባላስታወስም ዋጋው እናንተ ገብታችሁ ማየት ትችላላችሁ። ኦንላይን ማርኬት ሞልቷል። ብቻ በጣም በጣም ሲምፕል የሆነች ነገር ናት። ግን እንዴት ልባላችሁ? በቃ ከማሽን አትተናነስም። እንደምታዋት እንግዲህ እያንቧተረች ነው እና በባትሪ ድንጋይ ነው የምሰራው በባትሪ ድንጋይ ነው የምሰራው። ሁለት ባትሪ ድንጋ ተወስዳለች። በጣም ቆንጆ ናት። እንንጃ ይዛችኋት ብትመጡ ብዬ መክራለሁኝ። ይዛ ያላችሁት እህቶቼ፣ እህት ወንድሞችን ማለት በቤት ውስጥ ለመስራት በጣም ቆንጆ ናት። ማለት እንንጃ ጣዕሙ ወላሂ ነው የምላችሁ። በቃ የማሽን ጣዕም ነው። እያያችሁት ነዋ። ማሽን ለመባል ያው ምንም ማያንሳት፣ በባትሪ ነው የምትሰራው እንደነገርኳችሁ። በጣም ቆንጆ ናት። በዚህ መልኩ እንግዲህ ንስካፌ እና ስኳሩን እያዋሃደችው ነው እና ደግሞ በጣም ርካሽ ናት። እኔ ይህን ያህል ለማለት ዋጋዋን ያው ረስቸዋለሁኝ፣ እውነት ለመናገር እናንተ ቸክ ብታረጓት እዛ ታገኛላችሁ። እና በዚህ መልኩ እንግዲህ ቡናውን ቆንጆ እያረገችው ነው፣ እንደምታዩት እያየችሁት ነው። ወላ በጣም ነው የተመቸችኝ። እንኳን የሚያስኳት ነው ያልኩት። ወላ በጣም በቃ ካፌ ሄጄ መጠጣት አይጠበቅብኝም። እንደዚሁ ቤቴ መስራት እችላለሁኝ። እና በጣም ነው የተመቸችኝ እቃይቱ። እና እንደምታዋት ደስ የምትለው ነገር ደግሞ ብረቷን ታወጡና ታጥቧት አላችሁ። ይህኛው ባትሪ የሚገባበት ነው እንግዲህ። እና መክፈቻ መዝጊያው ምናምን ነው እሱን ሳይሆን ብረቷን ንቅል ማለት ትችላለች። እንደዚህ ጫን ስትሏት አላት የራሷ ያው ታውቁት አላችሁ። በነገራችን ላይ እኔ ያታውቁትን ምናምን እያልኩኝ አይደለም፣ ግን አሁን ይሄንን እዛ ስላየሁት ስለወደድኩት። እዚህ ጋ ወተቴን አፈሰስኩት ወይ እኔ ወይኔ ተናደድኩኝ። ግን ወተቴ ሲፈስ ሞልቼው ነበረ፣ ማገናፈያውንና እየፈሰሰብኝ ነበረ። እና እንደምታዩት እንግዲህ ወተቴ የፈሰሰ እንጂ ከዛ በኋላ ያው እዚህ ጋ ልጅ ታዩ ይፍሰስ ምናምን እያለች ነበር፣ እኔ ስናደች። ከዛ ይህንን ይመስላል። ወላይ ሰርታችሁ ሞክሩት። እንዳልኳችሁችን ይዛችኋት ነው እዚህም ካለች እስኪ አያለሁ። እንሻላ እኔ ስለተመችች ነው። በነገራችን ላይ እኔ የተመቸኝን ነገር ነው። በተለይ ከዛ አምጡ ይህንን ይመስላል። ከዛ ያው ልጄ እያለቀቀሰችብኝ ስለሆነ ነው በነገራችን ላይ ድምፄን እያቆራረጥኩ ያለሁት ሪካርድ ማድረገው ለዛ ነው። እና ከዛ በኋላ እንግዲህ እንደምታውት ቆንጆ ቆንጆ ኮፊ ሰራን። አይዋ ቆንጆ ኮፊ ሰራን። እዚህ እያሳየኋችሁ ነበረ። እንግዲህ ከዛች ነቅላችሁ ማጠብ ትችላላችሁ። በጣም ነው የተመቸችኝ፣ በጣም ከምነግራችሁ በላይ። በቃ ያው የቡና ማሽን ቤት ያለ በሚል ነው የምትይዙት። አያችሁት? እዩት! እንዴት እንደሰራችሁ አያችሁት? በቃ ካፌ የሚሸጠው ቡና በሉት። በጣም ነው ቆንጆ የምታደርገው። ወላሂ ጣዕሙን ልነግራችሁ አልችልም። በቃ ሞክሩት። ሞክሩት ነው መላችሁ። አያችሁት? በጣም ነው የሚጥመው። ወላይ በጣም ሱስ ነው የሚሆነው። እኔ ግን ያው ብዙ ጊዜ ያን ያክል መጠጣት አልፈልግም ንስካፌ። ምክንያቱም ንስካፌ ስጠጣ ወተት እንግዲህ፣ ልጀን ስለማጠባ ጡት ያደርጋል። እኔ እንደዛ ነው ያየሁት። ምስካፌ በጠጣው ሰዓት ጡት አይኖረውም ልጅና እሷን መጋፋት ነው የሚሆንብኝ። ስለዚህ ብዙ ጊዜ አልጠጣም። አንዳንዴ እንደዚህ ነው የምጠጣው። ግን ሞክሩት። አየችሁት? የምር በጣም ነው የተመቸኝና ሞክሩት። በጣም ጥሞኝ ነው የጠጣሁት። እንደምታዩት በጣም እና ይሄንን ይመስላል። እንደምታዩት ያው እቃዋን ይዛችሁን መታችሁ እንዴት ሞክሩት! ሁላችሁንም እዛውም ቢሆን ሞክሩት። ከዛ ግን ቀይቱ በጣም በትንሽ ብርም ስለምትገዛ በኪስ አይደለም በጎን ፖርሳ ማምጣት ስለምችል። እንዲያውም አንድ ራሱ ባት ይዙ ሁለት ሶስት ብትይዙ ይዙ እመክራለሁኝ፣ እኔ እና ይሄንን ይመስላል። በጣም ቆንጆ ናት። እንደምታዩት እንግዲህ እየጠጣሁኝ ነበረ። ጣዕሙን ልነግራችሁ አልችልም። ወላሂ ልነግራችሁ አልችልም። ልዩ ነው በቃ። እና ደጋግሜ እያሳየኋችሁ ነበረ እዚህ ጋር ያው በመካከል እየቆራረጥኩ ነበር ቪዲዮውንም፣ ያው ልጆች ጫጫታም ስላለ ምናምን እና ይሄን የመሰለ ቡና በቤታችሁ ሰርታችሁ ሞክሩት። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንሻላ በቀጣይ ቪዲዮ እንገናኛለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ